ያኔ ከወራት በፊት የኚህ ዕውቅ ዶክተር ህልፈተ ሕይወት ሲሰማ በርካቶችን ያነጋገረም የባህር ዳር ከተማ ነዋሪዎችን ያሳዘንና መላው ኢትዮጵያውያንንም እንዲሁም በሐዘን ያስቀመጠ ጉዳይ ነበረም። ከዘመናት አንድ ጊዜም የሚገኙ እንዲህ ያሉ ዶክተሮች በሚያሳዝን ሁኔታ ህይወታቸው መቀጠፉ ለብዙሃን ቁጭት ነበረም። ከምንም በላይ ለቤተሰቦቻቸው ደግሞ እጅጉን መሪር የሚባል ሐዘን ነው። ህይወታቸው ያለፈበት መንገድ ደግሞ በግልጽ ስላልታወቀም አወዛጋቢ ነበርም። ታዲያም በጭካኔ የኚህን ዶክተር ህይወት የቀጠፈው ግለሰብ ማንነት ታውቆ ፖሊስ አስፈላጊውን ክትትል በማድረግ ለፍርድ ቤት በማቅረብ ፍርድ ቤቱም ተመጣጣኝ የሆነ ቅጣት እንዲያቀርብም እንዲሁ በርካቶች ጥያቄ ሲያቀርቡ ነበር። አሁን በመጨረሻም ከወራት በኋላ አዲስ የሆነ ዜና ተሰምቷል። እኚህን እውቅ ዶክተር ህይወታቸው እንዲያልፍ ያደረገው ግለሰብ በፖሊስ ቁጥጥር ስር ውሎ ለበርካታ ጊዜያት ፍርድ ቤት ጉዳዩን ሲከታተለው እንደቆየ ነው ያገኘናቸው መረጃዎች የሚጠቁሙት። በመጨረሻም ግድያ ፈጽሟል የተባለው ግለሰብ ቅጣት ተጥሎበታል። ለመሆኑ ግለሰቡ ማን ነው? በምን ሁኔታ እኚህን ዶክተር ገደላቸው? ያን ጊዜም የተፈጠሩት ነገሮችስ ምንድን ናቸው? ምክንያቱስ ምንድን ነው፣ ዶክተሩን የገደለበት? በመጨረሻም አሁን በፍርድ ቤት የተወሰነው ቅጣትስ ምንድን ነው? ሁሉንም በዝርዝር እንነግራችኋለን። እንደምናችሁ፣ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን በባህር ዳር ከተማ ከወራት በፊት ሕይወታቸው እንዲያልፍ አደረገ የተባለው ተጠርጣሪም በመጨረሻም የተጣለበትን ቅጣት ምክንያት አድርገን የነበሩትን ዝርዝር ሁኔታዎችናም መጨረሻውን ልንነግራችሁ እንዲህ ተገናኝተናል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ ወደ እናንተ ፕሮግራሙን አደርሰዋለሁ። አብራችሁን ሁኑም። ይህንን መረጃ በዝርዝር ያቀረበልን ቢቢሲ ነው። እኛም የቢቢሲን መረጃ እንዲህ ሁሉንም ወደ እናንተ እናደርሰዋለን። ባለፈው ዓመት ነው ይላል ቢቢሲም ጥር 24 ቀን 2017 ዓ ም ከባህር ዳር ከተማ ወጣ ብሎ በሚገኝ ቆሼ በተባለ አካባቢ ግድያም የተፈጸመባቸው ዶክተር አንዷለም በባልደረባቸውና በታካሚዎች ተወዳጅ የነበሩ ሲሆን ግድያው በወቅቱ ከባድ ድንጋጤና መረበሽንም ፈጥሮ ነበር በማለት ነው የቢቢሲ መረጃም በመግቢያው ላይ ሀተታውን የሚያስቀምጠው ግድያው የተፈጸመባቸው ዶክተር አንዱ አለም በባህርዳር ዩኒቨርሲቲ ስር በሚገኘው ጸበበጊዮን ስፔሻላይዝድ ሆስፒታል የጉበት የቆሽት ሰብና የሀሞት ከረጢት ስፔሻሊስት ሐኪም ተመራማሪ እንዲሁም መምህር ነበሩ። ባለትዳርና የሶስት ልጆች አባት የነበሩት ዶክተር አንዱ አለምዳኝ በስንት ዘመን አንድ ጊዜ የሚፈጠር ባለሙያ ነበር በማለት አብሮ አደጋቸውና የሙያ አጋራቸው በግድያው ወቅት ለቢቢሲም ተናግረው ነበር በማለት ሐሳቡን ያስቀምጣል። ዶክተሩ ምድር ላይ ከኖሩበት 37 ዓመታት 26ቱን ትምህርት ላይ ማሳለፋቸውም ነው የተገለጸው። ቢቢሲ ያነጋገራቸው የዶክተር አንዱ አለም ወዳጆችና ባልደረቦች ከግላዊ ስብእናቸው ጀምሮ አንቱታን ያተረፉ ተረፈው ሐኪም እንደነበሩም ይመሰክራሉ። ሕክምናን ማን ይመስላል ከተባለ ዶክተር አንዱ አለምን ነው የሚመስለው ሲሉም የሙያ ቁንጮ እንደሆኑም የሚመሰክሩ አንድ አብሮ አደጋቸውና የሙያ አጋራቸው በሁሉም ዘርፍ የተካኑ ነበሩ ይላሉ ክፉ የማይወጣው ታካሚዎቹን በሙሉ እንክብካቤ የሚያክም ሲሉ ሰብዓዊነታቸውን የሚገልጹት ወዳጆቻቸው ደግሞ ታካሚዎችን በመንከባከብ በማከም ብቻ ሳይሆን አንድ ሐኪም ከእውቀት ባለፈ ታካሚዎችን የሚይዝበት መንገድ ምን ይመስላል ከተባለ ዶክተር አንዱ ዓለም ነው የሚመስለው ብለዋል። ዶክተር አንዱ ዓለም ዳኘ በኢትዮጵያም የላቀ የካንሰር ቀዶ ሕክምና ማዕከል ማቋቋም ህልማቸው እንደነበር የጥበበጊዮን ሆስፒታል ስራ አስፈጻሚ ዶክተር የሽጌታ አገላው ተናግረው ነበር። ያን ጊዜም ለቢቢሲም በካንሰር ለሚሰቃዩ ህሙማን ጥራት ያለው ህክምና ከሰብአዊ ግልጋሎት ጋር መስጠት የሚችል ማዕከል በማቋቋም ከህክምና ባለፈም ለታካሚዎችና ለቤተሰቦቻቸው ተስፋ ድጋፍናም ሰብአዊ ክብር እንዲያገኙም ሩቅ አልመው በቅርቡ መቅረታቸውንም ነው የጠቆሙት። ካለው ስብእና ከሚሰጠው አገልግሎትና ካለው ተቀባይነት አንጻር ግድያው እንደረበሻቸው ያልደበቁት ሌላኛው ባልደረባቸው ግድያውን የሙያ ድንበር የጣሰም ብለውት ነበረም። ሞትን እሱ ላይ የምጠብቀው አልነበርም። ምናልባትም ብዙዎቻችን ካለቅን በኋላ መጨረሻ ላይ ለሞት ይታጫል ብለን የምናስበው ሰው በእንዲህ አይነት አደጋ መሞቱ አስደንጋጭ መሆኑን ተናግረው ነበረም። በባህርዳር ከተማ በትርፍ ሰዓት ከሚሰሩበት አፊላስ ሆስፒታል ስራቸውን ጨርሰው ከከተማ 10 ኪሎ ሜትር ርቀት ላይ ወደሚገኘው መኖሪያ ቤታቸው እየተመለሱ ሳለ ነበር አመሻሹ 12 ሰዓት ተኩል አካባቢም የተገደሉት። በዶክተር አንዱ አለም ግድያም የተከሰሰውን እሱ ባለው ወይም ሳሙኤል የተባለውን ግለሰብ ጉዳይ ሲመለከት የነበረው የአማራ ክልል ጠቅላይ ፍርድ ቤት ግለሰቡን በወንጀል ተጠያቂ ሆኖ በማግኘቱ ሕዳር 12 ቀን 2018 ዓ ም ባስተላለፈው ብይን ቅጣት ጥሎበት ተመልክተናል። የቅጣቱን ሁኔታም እንነግራችኋለን። ፍርድ ቤቱ ተከሳሽ እሱ ባለው ወይም ሳሙኤል ባህር ዳር ከተማ ከሌሎች ግብረ አበሮች ጋር በመሆን የጦር መሳሪያ ይዞ ዶክተር አንዱ አለም ዳኘም የያዙትን ንብረት ለመውሰድ ያሽከረክሩት የነበረውን መኪና እንዲያቆሙ ሲጠየቁ ፈቃደኛ ባለመሆናቸው ሁለት ጥይት አከታትሎ በመተኮስ ደረታቸውንና ክንዳቸውን በመምታት ገድሏቸዋል ብሏል። ተከሳሹ በዶክተር አንዱ አለም ዳኛ ላይ ዘረፋን ዓላማ አድርጎ በጦር መሳሪያ ከፈጸመው አሰቃቂ ግድያ ጋር በተያዘ ከባድ የውንብድና እንዲሁም የግድያ ወንጀል በመፈጸም የመጀመሪያ ክስ ቀርቦበታል ብሏል። ተከሳሹም በተጨማሪም ወደ ጥበበ ጊዮን ስፔሻላይዝድ ሆስፒታል ሲሄዱ የነበሩትን ዶክተር በረከት አማረ ላይ ሁለት ጥይት በመተኮስ መኪናቸውን በመምታታቸው በሌላ ከባድ የሰው መግደል ሙከራ ወንጀልም ተከሷል። እንዲሁም በሶስተኛ ክስ ደግሞ ሐሰተኛ የቀበሌ መታወቂያ ሰነዶችን መገልገል ወንጀል ፈጽሟል በሚል በሰሜን ጎጃም ዞን ፍትህ መምሪያ ክሶች ቀርቦበት ነው የቅጣት ውሳኔም የተላለፈበት የሚል ነው የቢቢሲ መረጃ። ተከሳሹ በአቃቢ ህግ የቀረበበትን ክሶችና ማስረጃዎችን ለመከላከል ባለመቻሉ ጥፋተኛ ሆኖ የተገኘ ሲሆን ለቀረቡበት ሶስት ክሶችን በአጠቃላይ የ25 ዓመት ጽኑ እስራት ውሳኔ በሙሉ ድምፅ አሳልፎበታል ፍርድ ቤቱም ያኔ ታዲያ ዶክተር አንዷለም ከባህር ዳር ከተማ ስራቸውን ጨርሰው 10 ኪሎ ሜትር ርቀት ላይ ወደሚገኝ መኖሪያ ቤታቸው እየተመለሱ ሳለ ነበር ዶክተሩ አመሻሽ 12 ሰዓት ከ30 የተገደሉት። ቀደም ብለን እንደነገርናችሁ ታዲያ ዶክተር ከመገደላቸው ከጥቂት ደቂቃዎች በፊት ሌላ ሐኪም ተመሳሳይ ጥቃት ተፈጽሞባቸው ማምለጣቸውን ምንጮች በወቅቱም ተናግረው ነበረም። ስማቸው እንዲጠቀስ ያልፈልጉ አንድ የባህር ዳር ዩኒቨርስቲ ከፍተኛ የስራ ኃላፊ ዶክተር አንዷአለም ያሽከረክሩት የነበረው መኪናና ንብረታቸው ባለመዘረፉ ጥቃቱ እሳቸው ላይ ያነጣጠረ ነው ብለው እንደሆኑ ያኔ ቢቢሲ ዘግቦት ነበር። ቀደም ሲልም የሆስፒታሉ ባለሙያዎች ላይ በሚደርሰው ተደጋጋሚ ጥቃቶችም፣ ዝርፊያና ዛቻም የደህንነት ዋስትና በመጠየቅም ለቀናት ሥራ እንዳቆሙም ተመዝግቦ እንደነበርም ይታወሳል፣ ሲል ነው ቢቢሲም በመረጃው ያካፈለን። እናንተ በዚህ ጉዳይ ላይ በፍርዱ ሂደትና በመጨረሻም የተወሰነውን ውሳኔ በሚመለከት ምን አይነት ሀሳብ አላችሁ በኮሜንት ላይ አስቀምጡልን። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን ከእኛም ጋር ስለምትሆኑ እጅግ አድርገን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችን ባለፈው 2017 ዓ.ም ላይ ግድያ የተፈጸመባቸው ዶክተር አንዱ አለም ዳኝን ሕይወታቸው እንዲያልፍ አድርጓል የተባለው ተጠርጣሪ በመጨረሻም የተፈረደበትን ፍርድ በሚመለከት የነበሩትን ሂደቶችን ማካተን እንዲህ ወደ እናንተ አደረሰን። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጊያለሁ። በሚቀጥለው እንደገና በሌሎች መሰናዶዎች እስክንገናኝ እስከዚያው መልካም ጊዜ ለሁላችን።